ላካችን እግዚአብሔር የተመሰገነ። እንግዲህ በደንብ አድርገው ነው ያስተማሩን፣ አደለን ሰምታችኋል። አለመስማት ይተላለፋል። መተላለፍ ይሆናል። በደንብ ከሰማን ግን ተረጋግተን መቀመጥ እንችላለን። አለበለዛ ግን እምነቱን የሚሰራው በማመን ነው እንጂ ያው ታውቁታላችሁ፣ ስስመጥሮ አውቃችሁታል። ስለዚህ የሚሰራው በእምነትና በመስማት ነው። ምክንያቱም መጽሐፍ ሲናገር እምነት ከመስማት ነው መስማትም በእግዚአብሔር ቃል ነው ይላል። እና እንግዲህ ድርሳኑ ሲነበብ ሰምታችሁ ከሆነ እስመ ለበላያት ዩበንቲያ ከመ ይዕቀቡከ በኵሉ ፍናዊከ ወበደው ሆሞ ያነሱ ላይለ ተኩላ ወከሲ ክርስቲያን እግሮችህም በድንጋይ እንዳይሰናከሉ በእጃቸው ያነሶሃል። በተኩላውና በባቡ ላይ ትጫማለህ። አንበሳውና ዘንዶውን ትረግጣለህ። በእኔ ተማምኗልና አስጥለዋለሁ። ስሜን አውቋልና ረደዋለሁ። ይጠራኛ ልመልሰለትም አለሁ። በመከራውም ጊዜ ከእርሱ ጋር እሆናለሁ፣ አድነዋለሁ፣ አከብረዋለሁ፣ ረጅምን እድሜ እሰጠዋለሁ ይላል። ይህ መዝሙር 91 ላይ ያለ ነው። ስለዚህ የእግዚአብሔር ቃል ሲናገር ያለ እግዚአብሔር ቃል ሰው ወጥቶ እየቀረ ቅድም ቀሲስ በደንብ አድርጎ ነው ያብራሩት። ምክንያቱም ዛሬ ሰው ወጥቶ ነበር፣ ሞት ቀሎባቸዋል። እኛ ዛ ከምንሰማው ጆሮአችን ዘግንኖነ እኛም ሞት ተጋፍጠን ነው የመጣ ነው። በመሰረቱ እኛ ስመጣ ሞት እየተጋፈጡ ነው የመጣሁት ማለት ነው። እንግዲህ ሰላም ያለበት ከተማ ነው ያለው ማላ አዲስ አበባ ከተማ ላይ ያለው ምንም ችግር የለብኝም። ነገር ግን ወገኔ፣ ህዝቤ ዝም ብሎ በዚ በሀዘን እየተመታ በስቃይ እየተመታ ህይወታቸው ማለፍ የለበት። ቢያንስ ለእግዚአብሔር እንኳን አድርጋችሁ ይሄ የምትሞቱ ስጋው ይሞት ፍርዋ ለሞቶ ፍርዋ ላቀት ይላል። ለኃጢአት አትፍሩ። ለምን ለሞት አትፍሩ። ለኃጢአት ፍሩ። አያችሁ? ለኃጢአት መፍራት ማለት ይሄኛው ዘላለማዊ ሞት ነው። ይሄ የስጋ ሞት ነው። ማንም ሰው ይሞተዋል። እዚህ ጋር መሞታለህ፣ እዚህች ጋር መሞታለህ። ግን የዘላለም ህይወት አለ። ወይ ነው ስጋውን እበልቻለሁ፣ ወይ ነው ደሙን ጠጥቻለሁ፣ ወይ ነው ለእግዚአብሔር ተገዝቻለሁ፣ ወይ ነው ቃሉን በደንብ አዳምጫለሁ፣ ወይ ነው ከቃሉ ጋር ነ ወይ ውላችሁ የእግዚአብሔር ቃል ሲነሳ እዚያ ሳይፈወስም ይሄድ የለም በእውነትም ይሄ እንደምን ያፋሰስ ከምድራችን ላይ ሰላምን ያጣል። ምንድን ነው አሁን? ቅድም እዛ ጋር ስመጣ ሰዎች ነበሩና ለመላከ ሳል ምን ይሉ ነበር? በቄላው ፈረሶቹና አጆቹ ሲመገቡት የነበረው ያ ይሁን ግፉ። አረ አንና ደለም ግፉ እንዴ! እነሱ በጥሩ በጥሩ ሁኔታ በቅንነት ነው የኖሩት። ስለተረፋቸው ስለሞላ ሰላምና ፍቅር ስለነበረ የመተሳሰብ አይነት ስለነበረ ያ ይዟቸው ኖረ። ጥንነታቸው አሁን እሳ ክፋት የሚባል አመት የሚባል ወንድሙን ወንድሙ እየገደለው ማቅለበሳቸው አይበቃም? ይበቃ በእውነት ይበቃል ይበቃል። አሁን ወደ እግዚአብሔር የምትመለሱበት ነው። ሁላችን ለሰላሙ ጥሪ መኖር መቻል አለብን። ለዚህ ሰላም መኖር መዘጋጀት አለብን። ይኸውላችሁ ዛሬ ቃና ዘገሊላ ይላል። እንግዲህ የቃና ዘገሊላ እኔ የመጣሁበት ምክንያት ታላቅ በዓል ነው። ዛሬ የሚካኤል ወራዊ በዓል ነው፣ ነገር ግን ይሄ ታላቁ በዓል ነው። ታላቅ በዓል ማለት ምንድን ነው ሲባል፣ ዛሬ ቃና ዘገሊላ የወይን ጠጅ የተለወጠበት የተቀየረበት፣ ያውላችሁ በዮሐንስ ወንጌል ምዕራፍ ሁለት ላይ ሲቀመጥ እንደዚህ ይላል የደቀ መዛሙርቱ ኢየሱስ እና እናቱ በቃና ዘገሊላ በሰርግ ቤት ተገኙ ይላል በዚያም እናቱ ድንግል ማርያምም ነበረች የወይን ጠጅ ባለቀ ጊዜ የወይን ጠጅ እኮ የለ የላቸውም እና የወይን ጠጅ ስላለቀባቸው የወይን ጠጅ እንዲቀይርላቸው እንዲለውጥላቸው ጠየቀችው። አንቺ ሴት ከአንቺ ጋር ምን አለ? ጊዜ ገና አልደረሰም። በዛ ጊዜ ጊዜ ገና ነው አልደረሰም። ምክንያቱም መለኮት አማክሮ አይሰራምና፣ ስለዚህ ቅድስት ድንግል ማርያም ላሳደሪዎቹ ወይም ላሳለፊዎቹ አንድ ነገር ተናገረች። እርሱ የሚላቸውን አድርጉ እስኪ፣ እሱ የሚላችሁን አድርጉ፣ በሉ በአንድነት። አላህ ይሄ ድንግል ማርያም ነገር እሱ የሚላችሁን አድርጉ። አሁን እና ሶስት ጋኖች ሁለት ወይም ሶስትን ስራ እያንዳንዳቸው የሚይዙ በይሁድ ልማድ የማንጻት የማንጻት ጊዜ ስለነበረ ባዶ ጋኖች ነበሩ። ጌታችን መድኃኒታችን ኢየሱስ ክርስቶስ ጋኖቹን ውሃ ሙሉ አላቸው። አያችሁ መታዘዝ ምን እንደሆነ። እነዚህ ሰዎች እኮ ያ ባይሁድ እጅ የሚታጠብበት ካህናቶች ከቤተልሔም ሲመጡ እግራቸውን ታጥበው እጃቸውን ታጥበው የሚገቡበት መታጠቢያ ውሃ እንደማለት ነው። ስለዚህ በዛ ሰርግ ቀን ግን ምን ሆነ? አንድ ነገር ተፈጠረ። እነዚያን ጋኖች ሰዎች ታጥበው ታጥበው ገብተው የዶክ ማስረት ባዶ በሆነበት ጊዜ ወይም ባለቀ ጊዜ ጋኖቹን ውሃ ሙሉ አለ አምላካችን መድኃኒታችን ኢየሱስ ክርስቶስ። እነዛ ሳለዚህ ጋኖቹን ሙሉ፣ ጋኖቹ ከተሞሉ በኋላ ቀድታችሁ ስጡ። ዛሬ ይሄ የቀዳችሁ ጸበል ታሪካችሁን ህይወታችሁን፣ ዘመናችሁን ክፉን ይቀይረዋል። ልክ በቃና ዘገሊላ ያለ እንደተቀየረው አሁን ስታዳምጡ ይህንን ድምፅ ስትሰሙ የእግዚአብሔር ቃል ሰምታችሁ ስታስቡትና ስትሰሙት የዛን ጊዜ ታሪክ ይቀየራል። ታሪካችሁ ይቀየራል። አያችሁ። ስለዚህ ቀድተው ሲሰጧቸው የተጠራው ሰውዬ ምን ነው ምን ነው ምን ነው ሰው ሁሉ መጀመሪያ የሚያቀርብ መልካሙን የሆን ጠጅ ነው አንተ አሁን ጭራሽ እስካሁን መልካሙን የሆን ጠጅ አቆይተሃልን አለው አያችሁ ጌታችን መድኃኒታችን ኢየሱስ ክርስቶስ ለመጀመሪያ ጊዜ በደቀ መዛሙርቱ ታምራትና ድንቅን ገለጠ ለደቀ መዛሙርቱም ክብሩንና ምስጋና ይሁንለት። እግዚአብሔር ይመስገን፣ እግዚአብሔር ይመስገን፣ እግዚአብሔር ይመስገን። ይሁናቸው እንግዲህ በቅዳሴው ላይ ዛሬ የተነበበው ቃልም ሁልጊዜ የሚነገረው ቃልም ዳግም ስለመወለድ ነው። በዮሐንስ ወንጌል ምዕራፍ ሶስት ላይ ኒቆዲሞስ የተባለ አረጋዊ ደግሞ የገማልያል መምህር የሆነ ወደ ጌታቸው ወደ መድኃኒታቸው ኢየሱስ ክርስቶስ መጥቶ አንተ ከእግዚአብሔር ተልከህ እንደመጣህ እናውቃለን እነዚህን አንተ የምታደርጋቸውን ምልክቶች ሊያደርግ የሚችል የለምና እነዚህን ምልክቶች እንዴት ታደርጋለህ ብሎ ሲጠይቀው፣ ሰው አለ ዳግመኛ ካልተወለደ በቀር ወደ እግዚአብሔር መንግሥት ሊገባ አይችልም አለው። ሰው ከሸመገለ በኋላ ሸምግልና አላት ሆነ። የእግዚአብሔር ክብርና የእግዚአብሔር ቃል ሲመጣ ወደ ወጣትነት ነው የሚቀይር። ከምድሪቱ ላይ ደምን ያርቃል። ምን ይመስላችኋል? የፈሰሰው ደም ዝም የሚል ይመስላችኋል እንዴ? የፈሰሰ ደም ዝም ነው የሚቀር ይመስላችኋል? ገና እኮ ከምድሪቱ ላይ እየጮኸ እኮ ነው ያለው። እንደ ደመ አቤል እስከ ደመ ዘካሪያስ ወልደ በራክዩ ከአቤል ደም ጀምሮ እስከ በራክዩ እስከ ዘካርያስ ደም ያለው ደም በምድር ላይ ይጮሃል። ይጮሃል የገደሉኝን ግደል እያለ፣ ያጠፉኝን አጥፋ ፍረድ እያለ ይጮሃል። የሰው ደም ይጮሃል። ከመክሰስ ወደ ኋላ አይልም። ከመክሰስ አንድም ሰዓት ለደቂቃም አያርፍም። ስለዚህ ይሄ ደም መቆም መቻል አለ። የማንኛው ደም እንዲፈስ የእግዚአብሔር ፈቃድ አይደለም። አያውላችሁ በዘፍጥረት ምራፍ ሦስት ምራፍ ዘጠኝ ላይ ሲናገር የሰውን ደም የሚያፈስ የራሱ ደም ይፈሳል፣ ይላል። እመኑኝ፣ የገደለ የቆመ እንዳይመስላችሁ። እናንተ የሰው ደም ለመመለስ ወንድም የሞተብኝ እንዲህ ከልዬ ገደለብኝ ተሰድቤ ያለው ግድ ይበሉ ግድ የላችሁም፣ ጠብቁ፣ እራሱ ይሞታል። እንዴ ገሎ የት ይኖራል? ደሙ ራሱ አለ፣ ይበቀለዋል። እንዴ ይውላችሁ አንደኛ ቆሮንቶስ ምዕራፍ ሶስት ላይ ሲናገር ቁጥር 16 ላይ እናንተ የእግዚአብሔር መንፈስ እንዲኖርባችሁ አታውቁምን? የእግዚአብሔር ቤተ መቅደስ እንደሆናችሁ አታውቁምን? የእግዚአብሔር ቤተ መቅደስ የሚያፈርስ እሱ ራሱን ያፈርሰዋል። የእግዚአብሔር ቤተ መቅደስ ቅዱስ ነውና፣ ያውም እናንተ ናችሁ። እናንተ የእግዚአብሔር ቤተ መቅደስ ናችሁ። ይህን የእግዚአብሔር ቤተ መቅደስ ነው እየፈረሰ ያለው። ሰው በእግዚአብሔር ቤተ መቅደስ ውስጥ እየኖረ እያለ ነው እየፈረሰ ያለው። ስለዚህ ማንኛውም ሰው ሰላም የሚጀምረው ከኛ ነው፣ ከናንተ ነው። የሞተባችሁ ሰዎች ለእግዚአብሔር ስጡት። በእግዚአብሔር ዙፋን አትቁ። ፍርድ የእግዚአብሔር ነው፣ ፈራጁ እሱ ነው እንዴ መሳሪያ ይዞ ለሚመጣ አጠብቁት፣ ግድ ያላችሁ ከመሳሪያው የሚያርፍ የእግዚአብሔር ሰላም አለ። እግዚአብሔር ያለ በሰማይ ነው፣ እናንተ ያላችሁ በምድር ነው። ከሰማይ ያለ ነው የሚበልጠው ወይስ ከምድር ያለ? ከሰማይ ያለ ነው የሚበልጠው። አያችሁ፣ ከሰማይ ያለ ነው የሚበልጠው። ከሰማይ አሁን ከዚህ ጋር የሆነ ነገር ቢዘንድ ማን ያስቆመዋል? እዚህ ነገር እሚያስቆመዋለ። አያችሁ፣ ከእግዚአብሔር ጋር ስትታምኑ እንደዚህ ነው የሚሆነው። ስለዚህ ኒቆዲሞስ ምን አለው ሰው ዳግመኛ ካረጀ በኋላ ወደ እናቱም አጸን ገብቶ ሊወለድ ይችላልን? አይቻ ስለዚህ እውነት እውነት እልሃለሁ ሰው ዳግመኛ ከዋና ከመንፈስ ካልተወለደ ተወለደ በቀር ወደ እግዚአብሔር መንግሥት ሊገባ አይችልም። ከስጋ የተወለደ ስጋ ነው፣ ከመንፈስ የተወለደ መንፈስ ነው። እንዲሁ ትው ዳግመኛ ትወለዳላችሁ ስላልኩ አታርንቅ። ንፋስ ወደሚወደው ይነፍሳል፣ ድምፆንም ትሰማለህ፣ ከወዴት እንደመጣ ወዴት እንደሚሄድ ግን አታውቅም። ከመንፈስ የተወለደው ሁሉ እንዲሁ ነው። ከሰማይ ከወረደው በቀር ወደ ሰማይ የወጣ የለም። እሱም በሰማይ የሚኖረው የሰው ልጅ ነው። ያውላችሁ ሙሴ በምድረ በዳ እባብን እንደሰቀለ በእርሱ የሚያምን የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ አንድ ያ ልጁን እስኪሰጥ ድረስ እግዚአብሔር ዓለሙን እንዲሁ ወድዋልና፣ ዓለም በልጁ እንዲድን ነው እንጂ በዓለም እንዲፈርድ አላከውምና። ያውላችሁ ሙሴ በምድረ በዳ ዛሬ፣ ያውላችሁ በመስቀሉ ላይ ብታከብ ከካህናቱ ጋር ብትማሩ መስቀላቸውን ይዛቸው ብትከተሉ ኑሮ ማንም ሰው ሊሞት አይችልም። ብታስ፣ ብትሰው፣ ብታዳም ምን ችግር አለው? ተንበርክካችሁ እኮ ምን ይላጎት ሲደርገው ከልባችሁ ከውስጣችሁ እሪ ብላችሁ ብትጮው እኮ በዱር ያለው ገዳዩ ነፍሰ ገዳዩ እርቅ ይወርዳል፣ ሰላም ይወርዳል። እርስ በእርሳችን እየተነካከስን፣ እርስ በእርሳችን ወንድም ወንድሙን እየገደለው እንዴ? እናት ልጇን እያጣች አባት ልጁን እያጣ እንዴ! እህቶች ባሎቻቸውን እያጡ ይሄ ህይወት ነው እንዴ? ይሄ ኑሮ ነው እንዴ? ልጆች አባታቸውን አባታችን በህይወት ይኖራል ያሳድገናል ብለው የሚጠብቁትን አባታቸውን ተነጥቀው ማን ያሳድጋቸው? እዚህ በለጠ ሐዘን አለ? ከዚህ በለጠ ይከፋል? ከዚህ በለጠ ይጨለማል? ስለዚህ ይኸውላችሁ ሙሴ ዝናብ እየደደፈ ያው ገዳይ ነው፣ ያም ገዳይ ነው። ያ የናስ ባብ የተሰቀለው ሰዎች የተነደፉ ሰዎች ህይወት ያለው ባብ የተነደፈው ሰው ወስዶ የናሱን ባብ ያያል። በዓላማ ላይ ማለት ነው። አሁን መስቀል ያው የነ መስቀል ያው ማለት ነው። እንደዛ ተሰቅሏ ልክ ያነሳ ሳይ ሰው ይድናል። ስለዚህ በርሱ የሚያምን የዘላለም እንደኖረው የሰው ልጅ ይሰቀል ይገባዋል። በልጁ የሚያምን የዘላለም ህይወት አለው። ዘያምን በወልድ ቦይ ወዘላለም ስለዚህ የዘላለም ሕይወት ያለው በዚህ ሕይወት ውስጥ ስትኖሩ የእግዚአብሔርን ቃል ስትሰሙና ስታደምጡ የዛን ጊዜ እግዚአብሔር የሚያስተምር እግዚአብሔር ነው። አዎ፣ ይኸውላችሁ አንደኛ ጢሞቴዎስ ምዕራፍ አንድ ቁጥር 15 ላይ ሲናገር ኀጢአተኞችን ሊያድን ክርስቶስ ኢየሱስ ወደዚህ ዓለም መጣ የሚለው ቃል የታመነና ሁሉ ሊቀበሉት የተገባ ነው ይላል። ከኃጢአተኞቹም ዋና እኔ ነኝ ይላል ጳውሎስ። አያችሁ፣ ማንም ንጹ የቆመም እንዳይመስላችሁ እግዚአብሔር እዚህ ጋር እናንተ ቆሞ ለማስተማር የመጣሁት እኔም በምህረት ታስቤ በምህረቱ በይቅርታው ተጎብኝቸ እንጂ እናንተ ቆሞ ማስተማርን አልችልም። የእግዚአብሔር ጸጋ ከሌለ እኔ ማለ ከኃጢአተኞች ዋና እኔ ነኝ አለ። ይኸውላችሁ፣ ዛሬ እግዚአብሔር በድንቅና በታምራት ሊጠራችሁ ከፈለገ፣ ክፉውን መናፍስ ከእናንተ እንዲርቅ ከፈለጋችሁ፣ ለእግዚአብሔር በመጀመሪያ ተገዙ። እግዚአብሔርን እሺ በሩ እግዚአብሔር ስትታዘዙት፣ የዛን ጊዜ ይኸው የተገለጠው ዛሬ የቃና ዘገሊላ የተገለጠው ጌታ በአንደኛ ዮሐንስ መልእክት ምራፍ ሦስት ቁጥር ዘጠና ሲናገር እንደዚህ ይላል የዲያብሎስን ስራ ሊያፈርስ የእግዚአብሔር ልጅ ተገለጠ። ከእግዚአብሔር የተወለደ ሁሉ ኃጢአትን አያደርግም ለምን ሲባል ዘሩ በእርሱ ይኖራልና ኃጢአትን ሊያደርግ አይችልም አይችልም ይውላችሁ የእግዚአብሔር አባታችንን ማንነት ስለረሳን ነው። ይህ ሁሉ መከራ እየወረደ ያለው ይህ ሁሉ ስቃ እየወረደ ያለው ለእግዚአብሔር ስላልታዘዝን ነው። የእግዚአብሔር ልጅነታችን ስላላረጋገጥን ነው። ይህ ሁሉ ፍዳ እየወረደ ያለው ይህ ሁሉ መከራ እየወረደ ያለው ይህ ሁሉ ስቃ እየወረደ ያለው ዲያብሎስ እኮ ነው። እንዲህ አድርጎ ደም የሚያፈስስ ማን ይመስላችኋል? የሰውን ህይወት የሚያፈስስ ማን ይመስላችኋል? ቅድም አላያችሁ በድርሳኑ ላይ ሲነበብ ታሪኩን የቀየረው ያን ምስኪን ደሀ የተጣለን ገና ይወርሰኛል ብሎ ይህ ኮ ሆነ አለ እንዲያሆ አሁን ነው መሬቱ ማዕድን አለው ወርቅ አለው እያለው ይህምረ ይባላል መገረች እ እኛ ሳንበላው ንሞት ነው እኛ ሳንበላው አለቀ እ ምን ያደርግልና የተከመረ ክምር ካልተበላ ምን ይሰራል? ምን ያደርግላችኋል? የሚበላበት ጤንነት ነው፣ ሰላም ሲኖር ነው። እግዚአብሔር አምላካችን መድኃኒታችን ኢየሱስ ክርስቶስ ሰላሙን ያምጣልን። የሰላሙ ባለቤት ሰላሙን ይስጠን። አያችሁ፣ ስታከብሩ እግዚአብሔር ስታከብሩ ሁልጊዜ ከእግዚአብሔር ጋር ሁሉ አሸናፊ ትሆናላችሁ። ለእግዚአብሔር ስጡት፣ አደራችሁ። እግዚአብሔር አደራ በላተኛ አይደለም። ለእግዚአብሔር ጋር ስትስማሙ፣ መናፍቶች ይጮኋሉ፣ አጋንንቶች ይጮኋሉ። ይውላችሁ፣ አሁን እየሰራ ያለው ማን ነው ሲባል፣ ደማፍሳሽ መንፈስ አጋንንታው ያሰራል። ይኸውላችሁ በአንደኛ ቆሮንቶስ ምዕራፍ ስድስት ላይ ሲናገር እናንተ ስጋችሁ ከእግዚአብሔር የተቀበላችሁ የመንፈስ ቅዱስ ቤተ መቅደስ በዋጋ ተገዝታችኋል፣ የራሳችሁ አይደላችሁም ይላል። አያችሁ እናንተ የእግዚአብሔር ቤተ መቅደስ ናችሁ፣ በዋጋ ተገዝታችኋል። በኢየሱስ ክርስቶስ ደም ተገዝታችኋል። አያችሁ ኢየሱስ ክርስቶስ አመጣጡን ማወቅ አለባችሁ። ለእናንተ ነው የመጣው። ለእኛ ነው የመጣው ዓለሙን ለማዳን ነው የመጣው። ይህን ዓለሙን አዳኝ የሆነውን ጌታ ልክ ስንቀበል የዛን ጊዜ ህይወታችን ኑሯችን ያምራል። አለበለዚያ ግን ልምምድ ተመላላሽ ስምንሆነ እንዴት አድርጋችሁ ከህናቶች ውስጥ ብታስተዳድሯቸው እናንተ ስትበለጽጉ፣ እናንተ ስታብቡ፣ እናንተ ስታፈሩ እኮ ነው መባው ለንዋየ ቅድሳቱ ግብሩንም አስራቱንም መክፈል ብቸ መላይቱ ስለ አንተ ያዛቸዋል የተዋለ ከእግዚአብሔር ጋር ስትስማሙ በፍቅርና በጤነት ስትኖሩ የዛን ጊዜ የእግዚአብሔር ክብር በእናንተ ቤት ይሆናል። ጠባቂ መላእክቶቹ ዙሪያቸውን ይከቧቸዋል። በመዝሙር ሰላሳ ሦስት ላይ ቁጥር ስድስት ላይ ሲናገር በጣም የሚገርም ቃል አለ አይደለም እንዴ? ይታየን መልአከ እግዚአብሔር አውዶሙ ለለይ ፈርህ አድነው ታይሞ ታይሮ ከመ ኄር እግዚአብሔር ይላል። አያችሁ እግዚአብሔርን በሚፈሩት ዙሪያ የእግዚአብሔር መልአክ በዙሪያቸው ይከባል፣ በዙሪያቸው ይሰፍራል። ማንም በሚፈሩት እግዚአብሔርን በሚፈሩት እግዚአብሔርን በማይፈራት ሚካኤል አይመጣም። አትልከው አትልከው። ሚካኤል የእግዚአብሔር ታዛዥ ነው፣ የእግዚአብሔር መልአክ ነው። የእግዚአብሔር መልአክ የሚመጣው ለእግዚአብሔር ስትታዘዙ ነው። ስለዚህ የእግዚአብሔር መልአክ ይታዘዛል። ምን ሊያደርግ ሲባል እግዚአብሔር በሚፈሩት የእግዚአብሔር መልአክ ይመጣል። ዙሪያቸውንም ይሰፍራል። ታይሞ ታይምሩ ከሜር እግዚአብሔር እግዚአብሔር ቸር እንደሆነ እዩ ቅመሱ ይላል። አያችው ባላችሁበት ከተማ እኮ ሰላምን ማወት እን ቀረጥ ለሚገባው ቀረጥን ይላል። ለቤተ ክህነት የሚገባው ቤተ ክህነትን ይላል። እንደ በአንደኛ በሮሜ አስራ ሦስት ላይ ለገዢዎችና ለባለስልጣኖች ተገዙ ይላሉ። ተገዙ ስልጣን ከእግዚአብሔር ካልሆነ በቀር በሌላ የለምና ባለስልጣን እንዳትፈራ ትፈልጋለህ? መልካም አይደል? ከሱ ምን ይሆንልሃል? ሹመት ይሆንልሃል፣ አገልግሎት ይሆንልሃል ነው። በሰላም ለመኖር በመጀመሪያ እናንተ መቆም አለባችሁ። በመጀመሪያ ለእግዚአብሔር መገዛት አለባችሁ። በመጀመሪያ ደረጃ ከካህኑ ቀርባችሁ ለምትማሯቸው ትምህርቶች የእናንተን ሕይወት ሊቀይሩ ይገባል። አለበለዚያ ግን ተመላላሽ ክርስቲያናት። ተመላላሽ ክርስቲያን ዝም ብሎ ቤተ ክርስቲያን መጥቻ ተሳልም የሄድኩት እንዲ። ቃልም ይዛችሁ የእግዚአብሔር ቃል ይዛችሁ ታዛችሁ የዛን ጊዜ የእግዚአብሔር ክብር ይገለጣል። እግዚአብሔር በድቅና በታምራት ያስተምራችኋል። እግዚአብሔር ክብሩን ይገልጣል። በድቅና በታምራት መኖር ትጀምራላችሁ። አለበለዚያ ግን ሞት እየቀጠለ ሞት እየቀጠለ ሞት እየቀጠለ ሰይጣን ስራውን እየያዘ ቦታውን እየያዘ ሁል ጊዜ በሆነ ነገር የሚወጣ ይምሰራል። በመጀመሪያ እናንተ ስትዘጋጁ ነው። እናንተ የእግዚአብሔር ቤተ መቅደሱ ናቸው። የእግዚአብሔር ልጆች ስትሆኑ ሰይጣን በእናንተ መኖር አይችልም። የሚኖረው የእግዚአብሔር መንፈስ ነው። የእግዚአብሔር መንፈስ እንዲኖርባችሁ በዚህ አይነት ሕይወት መኖር ያስፈልጋቸዋል። ስለዚህ በልጁ የሚያምን የዘላለም ሕይወት አለው። በልጁ የማያምን ግን በአንድያ ልጁ በእግዚአብሔር ልጅ ስላላመነ አሁን ተፈርዶበታል። እውነቱ በአንደኛ ዮሐንስ መልእክት ምዕራፍ ሁለት ላይ መቼም እየንብረት ብረት አድርጋችሁ ጨብሳለሁ ማለት ነው። አላስረዝምም። በአንደኛ መልእክት ዮሐንስ መልእክት ላይ ስለ ሕይወት ቃል ከመጀመሪያም የነበረውን የሰማነውን ባይኖቻችን ያየነውን ጆሮዎቻችን የሰማነውን። ሕይወትም ተገለጠ፣ አይተንማል፣ እንመሰክርማለን። ከአብ ዘንድ የነበረውን ለእኛም የተገለጠውን የዘላለምን ሕይወት እናወራላችኋለን። እናንተም ከአባት ጋር ከልጁም ከኢየሱስ ክርስቶስ ጋር ነው ይላል። አያችሁ፣ ኅብረታችን ከአባት ጋር ከልጁም ከኢየሱስ ክርስቶስ ጋር ነው ይላል። እንግዲህ ደስታችሁ እንዲፈጸም ይህን እንጽፍላችኋለን። የምንጽፍላችሁ መልእክት እግዚአብሔር ብርሃን ነው፣ በእርሱ ዘንድ ጨለማ የለም የሚል ነው። ይኸውላችሁ ወደሙ ለእግዚእነ ኢየሱስ ክርስቶስ ያነጻነን ሁሉ አጣውና። የጌታችን የመድኃኒታችን የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል ይላል። ከኃጢአት ሁሉ ይቀድሳል፣ ከኃጢአት ሁሉ ነጻ ያደርጋል፣ ለምድሪቱ ሰላምን ይሰጣል። የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል ይልና ነገር ግን ኃጢአት የለብንም ብንል ራሳችንን እናስታለን፣ እንዋሻለን። በኃጢአታችን ብንናዘዝ ኃጢአታችን ይቅር ሊለን ከአመፃ ሁሉ ሊያነጻን የታመነና ጻድቅ ነው ይላል። አያቸው ሰው በኃጢአቱ ተናዞ ኃጢአቱ ተናዞ ለእግዚአብሔር ለካኑ መጥቶ ተናግሮ እግዚአብሔር ይቅር የማይልበት ምክንያት የለው። ግን ስንናዘዝ ከልባችን ነው ከውስጣችን ነው። ይህን ነው መመርመር ያለባቸው ራሳችን ነው። ከውስጣችሁና ከማንነታችሁ ለእግዚአብሔር ተናዛችሁ ኃጢአታችሁን ተናዛችሁ እግዚአብሔር ይቅርባይና ምሕረቱ የበዛ ማዕቶ የራቀ አምላክ ነው። በምሕረቱ እንደሚያስበን ይታወቃል። ስለዚህ በዚህ ምሕረት መኖር አለባችሁ። እናንተ አባቶች፣ ወንድሞች፣ እናቶች፣ እህቶች ሁላችሁ በእውነት ለዚች ምድር ላይ ሰላምን ለማግኘት ከፈለጋችሁ ሰላም በመጀመሪያ ከቤታችሁ ይጀምር፣ ከዛ በኋላ ለሁሉ ይደርሳል። በመጀመሪያ የእናንተ ሰላም ሲሰፍን እግዚአብሔር በእናንተ ላይ ደግሞ ይሰራል። የምትመክሩት ይመከራል። የምታስታርቁት ይታረቃል። ሰላም የምትሰጡት ሰላም ይሆናል። ይሄ እግዚአብሔር አይወደውም። ሰውን መግደል ኃጢአት ነው። ሰውን መግደል ወንጀል ነው፣ አይገባም። እኛ የእግዚአብሔር ሰዎች ነን፣ ደግሞም ክርስቲያኖች ነን። አልፎ ተርፎ ኦርቶዶክስ ኦርቶዶክሳውያን ነን። ስለዚህ በዚህ ሕይወት መኖር ያለብን ብላችሁ ሽማግሌዎችም ወጣቶችን መምከር አለባችሁ። በእውነት በእውነት ነው እንደ ቀምቶም እኮ የሚተርፍ በሆነ አይተርፍም። እየሄደ እየሞተ እኮ እያለቀ በአንድም በሌላ ጓደኛው እና ወንድሙ እየገደለው ነው። ይሄ እኮ ማለት የእግዚአብሔር ቁጣ ነው። የእግዚአብሔር ቁጣ ስለሆነ እና ዋናው ትልቁ ትልቁ የእግዚአብሔር መንገድ እና የእግዚአብሔርን ስራ ስትይዙ የዛን ጊዜ ነገራችሁ ሁሉ ያምራል። ዘበላ ስጋየ ወሰተ ደመየ ቦ የወሰደ አለ ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው። ስጋዬን ያልበላ ደሜን ያልጠጣ የዘላለም ሕይወት የለውም። ስጋዬ እውነተኛ መብል ነው፣ ደሜም እውነተኛ መጠጥ ነው። ከዚህ ስጋ ሰው በልቶ እንዳይሞት የዘላለም ሕይወት እንዲኖረው እግዚአብሔር አንድ እያሉን የላከው ለዚህ ነው። ይሄ ከሌለ ሕይወት የለም። ሕይወት ማለት በዚህ ሕይወት ውስጥ መኖር ነው። ከዚህ ሕይወት ውጭ እግዚአብሔር በሌለበት አትኑ። እግዚአብሔር በሌለበት አታኑረ ይበሉስ ከእግዚአብሔር በሌለበት ሞት ነው ያለው። እግዚአብሔር በሌለበት ሲሆን ነው ያለው። ሲሆንን ሲሆን ያደርገው እግዚአብሔር ስለሌለበት፣ ገሀነምን ገሀነም ያደረገው እግዚአብሔር ስለሌለበት። እግዚአብሔር ከተለያችሁ አጥፊ ብዙ ነው። ይኸውላችሁ የሚገልጥ ጠፍቶ እንዳይመስል እናንተ አውሪ አላችሁ ከጠረፋችሁ የሚያጠፋ ጠፍቶባችሁ እንዳይመስል የሚያጠፋችሁ ጠፍቶ እንዳይመስላችሁ፣ ከማያደናቅፈው ውጭ ከጌታችን ከመድኃኒታችን እጅ ላይ ስላላችሁ ነው። ከእግዚአብሔር እጅ ላይ ስላረፋችሁ ነው። እግዚአብሔር ከልሏችሁ ነው። ለዚህ ነው ለወደደን ከኃጢአታችን በደሙ ላጠበን፣ መንግስትም ለአምላኩና ለአባቱ ካህናት እንድንሆን ላደረገን ለአምላካችን ለመድኃኒታችን ለኢየሱስ ክርስቶስ ክብርና ኃይል፣ ምስጋና ለእርሱ ይሁን። ሰርግ ይጠራል እንጂ ከልየ ሞቷል፣ ሀዘን ይባል ተስካር ምን ያደርግላቸው? እውነቴን ነው። አይደለም ቀርቶ ሰው በዚህ ሕይወቱ እያለ ነው ነገሩ ተስተካክሎ መሄድ ያለበት። ተስተካክሎ መሄድ ያለበት የዚህ የዚህ ጊዜ ነው። ስለዚህ ይሄ ዛሬ ቃና ዘገሊላ ታሪክ የተቀየረበት ሕይወት ያማረበት መናኛው የተደፋበት አተላው የወደቀበት ሕያው የሆነው መንፈስ ቅዱስ የተገለጠበት እግዚአብሔር በልጁ በኢየሱስ ክርስቶስ ተአምራትና ድንቅ ያደረገበት ውሃ ወደ ወይን ጠጅ የተቀየረበት ሕይወት ነው። ዛሬ እንግዲህ የው ሰብኬ ሄዳለሁ፣ አስተምር ሄዳለሁ። ዛሬ ታሪካቸው ይቀየራል። እስኪ ምን በሉ ጌታችን መድኃኒታችን ኢየሱስ ክርስቶስ ውሃውን ወደ ወይን ጠጅ እንደቀየረው የእናንተም ሕይወት ይቀየር፣ የእናንተም ሕይወት ይቀየር፣ የእናንተም ሕይወት ይቀየር። ለአምላካችን ይሁን አሜን። ከዚህ በኋላ ሰርጉም ዳሱም ያምራል። ጥርስ በመጣ ቁጥር እኮ ምኑ ነው የሚታየው? ምኖ ተዝም ይላችሁ። ልጆቻችሁን ለመዳር ልጆቻችሁን ለመኳን አደለ የምትፈልጉት የነበረው። ዛሬ እኮ መጠራራቱም እኮ ራቀ እኮ። እንዴት እኔ ከአንድ ቦታ ላገለግል ሂጄ፣ እንደዚህ አይነት ቦታ ላገለግል ሂጄ ነጭ ልብስ ምን ለብስበት ናፈቀራል። አያችሁ ነጭ ልብስ ምን ለብስበት ናፈቀር። ሰርጉን እንዴት አርገን እንሰርገዋለን። ምክንያትም ሞት በበዛበት እ ሞት ከበዛ እግዚአብሔር የሌለበት ስለሆነ፣ እባክ እግዚአብሔር ሆይ እኛን እየን። እባክ ምንም በማናውቀው ነገር እግዚአብሔር ነው ሁሉን አዋቂ ነው። እያንዳንዳችሁ አታስቡ፣ ብዙ መማር አይጠበቅባችሁ። በሕገ ልቦና እና አብርሃም ኑረዋል እኮ፣ ያለ ምንም መጽሐፍ፣ ያለ ምንም ነገር በሕገ ልቦና መኖር ይቻላል። ባታነቁ ባትሩ ክፉንም መልካም እንደ መለየት ትችላላችሁ። አይደለም እንዴ ተለያየ። ክፉ የሆነው ክፉ ነው የምትል፣ መልካም የሆነ ደግሞ መልካም ነው የምትል። ስለዚህ ክፉና መልካሙን መለየት ከቻላችሁ፣ ስለዚህ መልካሙን መያዝ ክፉን መጥላት ነው። ስለዚህ ክፉን ስትጠሉ፣ እግዚአብሔር በእናንተ ውስጥ ያድራል። እግዚአብሔር በእናንተ ላይ ስራ ይሰራል። እግዚአብሔር በእናንተ ላይ ታላቅ ተአምራትን ያደርጋል። እግዚአብሔር ደግሞ በእናንተ ላይ ልጆቻችሁን መዳርና መኳል ትችላላችሁ። ክብር ለእግዚአብሔር ይሁን። በእውነት እግዚአብሔር ይመስገን። እግዚአብሔር ይመስገን።

ስለዚህ እግዚአብሔር ወደ አባቶቻችን ይመልሰን። በእውነት ያስተማረን የመከረን እግዚአብሔር ክብሩን ጠቅልሎ እሱ ይውሰን ወስማን እግዚአብሔር አለዎት ያሰማለን እግዚአብሔር የአገልግሎት ዘመናቸውን ያገግሉ እኛም ደግሞ ሰሚ ብቻ ሳንሆን ሰምተን በተግባር እንድንተገብርና በቃሩ በመሪያችን አድርገን የተነገርነው ሁላ ሰምተን ከእግዚአብሔር ቤት እንዳንወጣ ፈቃዱ ይሆናል። አሜን። አባታችን ወንድማችን ከረጅም ቦታ መጥቶ ለወገኑ እንዲህ አይነት በቃ በጣም ትልቅ ነገር እንደሆነ ማለት ነው። አጋርንት በሙሉ በወዳችን በውስጣችን ወጥቶ ይሄዳል። አሁን ምንም የለም። አሁን ይባል አንድ ቃል እግዚአብሔር መቼም እኛ ሁሉ ዝም ብላችን በአንደበታችን ብቻ ሳይሆን ልቦናችን ሰምታለን እዚህ ላይ ያለ ልባችን የሰማው በሙሉ በልቦናችን አድሮ አጋንንትን አባሮልናል እና እግዚአብሔር አምላክ በሰላም ደግሞ እንዲህ አድርገው ይህን የመሰለ ማርና ወተት ነው በእውነቱ ቃና ዘገሊላ ብለው ያመጡት ላይ ወይኑን፣ ውሃውን ወደ ወይን ቀይሮ መድኃኒዓለም ክርስቶስ እንደመገባቸው እነዚያን እኛን ደግሞ የመገቡን ምግብ ያው የዛ አይነት ነው እና። ነፍሳቸውን ደግሞ በሰላም ሀሳባቸውን አስፈጽሞ ወደ ቦታቸው በሰላም እንዲመለስ ልንላካቸው እኛም ደግሞ ሰምተን ሰሪ እንድንሆን ደግሞ መዳን ያለመኛ ጋር አይለኝ ያሰማልን።